ሰላም ለናንተ ይሁን። ተወዳጁ ሀረግ ድራማ ተለቋል። እንግዲህ ገኒ እንደተለመደው ጉልት ላይ ተፍ ተፍ እያለች ነበረ። ዳጊም እማዬ፣ ለምን እንደዚህ ታደርጊያለሽ? ሳይሻልሽ መውጣት ምን ማለት ነው? ይላታል። ገኒም ምን ላድርግ? ልጅ የናፈቀችኝ አይኗን እንኳን ባየው ብዬ እኮ ነው፣ ትለዋለች። ዳጊም እና ተደብቀሽ መውጣት ለእኛስ አታስቢልንም እንዴ? ይላታል። ከዛ ደግሞ ቢኒ እንግዲህ እየሮጠ ይመጣል። ገኒ ምን ተፈጥሮ ነው? ዳጊ ካጠገቧ ከሆንክ ከሰው ጋር ናት ምናምን ለምንድን ነው ያልከኝ? ይለዋለኝ። ዳጊም በስልክ እያወራዋት እያለ የአቤልን ድምፅ ስሰማ ደንግጬ ነው ለአንተ የደወልኩልህ፤ ይለዋለኝ። ቢኒም አቤል ከዚህ ምን ይሰራል? ገኒዬ፣ ለምን ወጣሽ? ለምንድን ነው ያዘንሽው? ያ የማይረባት ተናገረሽ እንዴ? ምን ተፈጥሮ ነው አመመሽ እንዴ? ይላታለኝ። ገኒ እያለቀሰች ነበረ። ናታንም ተከታትሎ እየሮጤ ደርስና፣ ቢኒ ምን ተፈጥሮ ነው ምን ሆነች ነው ሲል ገኒን ይጠይቃታል። ዳጊም እንግዲህ ምንም አልሆነችም ተረጋጋይ፣ ይለዋለኝ። ናታንም ታዲያ ከዚህ ምን ታደርጊያለሽ ገኒ ቢኒ ቆይ፣ ይህን ነገር እንድታቆም ነግሬህ የለ? እንዲ እንዴት መንገድ ላይ ቦታ ስትቀመጥ ዝም ትላለህ? ይለዋለኝ። ቢኒም እንግዲህ ምንም ብነግራት ልትሰማኝ አልቻለችም። ይለዋለኝ። ናታንም ገንዬ፣ ለምን ይህን ነገር ምርጫች ታደርጊ ያለሽ? በተነሽ በይተነሽ ከዚህ መሄድ አለብን። በድጋሚ እንደዚህ እንዳታደርጊ የሚያስፈልገውን ሁሉ እኛ እናሟላለን ይላታል። ገኒም የሚያስፈልገኝን ሁሉ በላ ኤፉናት ለኔ የምታስፈልገኝ እሷን አምጣና ሳየኝ ትለዋለች። ሁልጊዜ ወደ ኋላ ትሸሻለ። ሁላችሁም ማውራት ብቻ እኔን ልትረዱኝ አልቻላችሁም፣ ትለዋለች። ናታንም ያንቺ እንዲህ መሆን የሚያመጠው ለውጥ የለም፣ ስላልተረዳ ስላንረዳሽ ቀርተን አይደለም ገንዬ፣ ግን ጊዜው አሁን አይደለም ይላታል። ገኒም አንተ የፉን ካፈቀርክበት ጀምሮ ጊዜው አይደለም። ገኒም እንግዲህ በጣም ስለተናደረች አሁን ብቻዬን ተውኝ። ልጅ ስትወጣ ወይም ስትገባ ቁጭ ብዬ ያታለሁ። ይህን መከልከል አትችሉም። በቃ ተውኝ ትላቸዋለች በንዴት። ናታንም ገንዬ እየከለከል ነሽ አይደለም። በዚህ መንገድ በይሆን ጥሩ ነው። ከዚህ ጋር ሌላ ስራ ትሰሪያለሽ እንዲታመሽ እንዴት ትሰሪያለሽ? ይህን አሁን እኒሄድ ላታለኝ። ቢኒም ገንዬ እንዲ ተረጋጊ እንጂ ስታገግሚ ሁሉም ነገር ይደርሳል ሲል ገኒም እንግዲህ እኔ በሽተዬም ጤነዬም ልጄ ናት። እሷን ካየሁ ደህና ሆናለሁኝ። ተውኝ እያለች ነበረ ገኒ፣ እንደ ሳቅም እንደ ለቅሶም እያሳየች። ናታንም እንግዲህ ልናፍጨንቅሽ እኮ አይደለም፣ በሌላ በኩል እንድታገኛት እናደርጋለን ብሎ እንደምንም ብሎ እንግዲህ እሺ አስብሏት ገኒን ጉልቷን ሰብስበው ይዘዋት ይሄዳሉ። ባለፈው እንግዲህ ናታን ናታን በየት በኩል ወጥተው ሄደ ሰዎቹ ውጭ እየጠበቁት ነበረ? ሲል ያፌት ለሉሊት ጠይቋት ነበረ። ሉሊትንም ያፌት የግቢያችሁን ዙሪያውን ቪዲዮ ቀርጸሽ ላኪልኝ ብሏት ነበረ። እንግዲህ እሱንም ቀርጻ ትልክለታለች። ከዛ ጤና ቤዚ እንግዲህ እየተሳሳቁ ከፎቅ ወደታች ይወርዳሉ። ጤና ቤዚን። ከዛ ሉሊትም እንግዲህ እናንተ ቅድም በር ዘግታችሁ ስታወሩ የነበረ እኔ እንዳልገባ ነው፣ ምን እያወራችሁ ነበር? ትላታለች። ጢም አንቺ እንድትገቢ ካልፈለግን ስለ አንቺ እያወራን ነበር አይመስልሽም? ትላታለች። በዛ ላይ በሩን የዘጋው ብሽ እኔ ነኝ፣ ቤዛ አይደለችም ትላታለች። ሉሊትም አንቺን ሞጥሟጣ አንችን የወራሽ የለም አውቄ ነበረ፣ ቤዝዬ ጨክና በእኔ ላይ በራት ዘጋብኝም ትላታለች። ከዛ ቤዛም እንግዲህ በቃ በቃ ስትል ለሉሊት ስልክ ይደወልላታል። እንግዲህ ለሉሊት ስልክ ሲደወልላትም ፄና ቤዚ ይጠቃቀሳሉ። ሉሊትም ታያቸውና ምን ታፈጣላችሁ ስራ ሊሄድ ነው ብላ ብድግ ትላለች። ቤዚም በዚህ ሰዓት ስራ? በደንብ እንኳ አልተሻለሽም ትላታለች። እንዴ ለምንድን ነው በዛ ላይ መሽቷል እኮ ስትላተኝ፣ ሎሊትም አረባክሽ ከዚህ ቤት ጠባቂ ልታደርግኝ እናንተንማ፣ ኮ አየኋችሁ። አንድ ቀን ወተን እንመዝናና ሳትሉኝ ከዚህ በር ከፋችና ዘጊ አድርጋችሁኝ አደረጋችሁኝ፣ ትልና ጥላቸው ትሄዳለች። ከዛ እንግዲህ ቤዚ በቃ ተሻላት። ደግሞ ምን ይዛብን ትመጣ ይሆን? አትቀመጥም ትላለች። ጺም በአሁኑ ደግሞ ምላሷን ቆርጦ በላ ኳተኝ ትላታለች። ከዛ እንግዲህ ቤዚም ወይ ጽዬ በጣም ነው የምታናድድሽ አይደለ እንዴ ትላታለች። በፊት እኮ እንኳን ለሉሊት ለማንም ግድ አይሰጥሽም ነበር ትላታለች። ይህ በዚህ እንዳለ እንግዲህ ኤፍራታ ቤት ትመጣለች። ከዛ ቤት እንደደረሰችም ያፌት ስልክ ደውላት ይደውልላትና የኔ ንግስት እንዴት ነሽ? ሐኪም ቤት መሄድ አለብሽ እኔ ልምጣና አብረን እንሄዳለን ሲላተኝ፣ ኤፍራታም እንግዲህ ትንሽ ብዙ ስለዞርን ድካሙ መሰለኝ ሐኪም ቤት አልሄድም ትለዋለች። አንቺ ደግሞ አንቺ ደግሞ ደረቅ ነሽ ሲላተኝ ደህና ነኝ፣ አሁን ድካሙ ብቻ ነው ትላለች። በቃ እንምጣና ውጭ እኔ ልምጣና ውጭ ወተን እራት እንበላለን ሲላትም መሄድ እንደማትፈልግ ትነግረዋለች ናት ያፌትም እንግዲህ እሺ በቃ ከቤት ስመጣ በደንብ እናወራለን ይላታለኝ። ከዛ ስልኩን ዘግታ በሬ አንኳኳለኝ። የመጣችው እንግዲህ የያፌት እናት ነበረች። ሰላም ከተባባሉ በኋላም እንግዲህ ኤፉ ቡና ለምጣ ወይስ ሻይ ትላታለች። ኤፎም እንግዲህ ፎቅዳ ቡና ይዛ ትመጣለች። ጎሽን የልጅ ደረሰ እጅሽ ይባረክ ትላታለች። ከዛ ያንን ቡናውን ይዘው እንዳለ አቤል ይመጣል። ከዛ እንግዲህ እናትቱ አንተ ልጅ ቤቱን ለማንጥለ ነው ከዚህ የመጣኸው ስትለው፣ ማይ መጣሽ እንዴ ሲላት፣ ልይ ብዬ እኮ ነው ትለዋለች። አቤልም እንግዲህ ናታን ደውሎ ና እንዳለው ና ከዚህ በኋላ ከዚህ እንደሚኖር ይነግራታል። አደል እንዲያጎት የሚሽት ሲላተኝ፣ እንግዲህ ኤፍራታም ነገሩን አዎ አዎ በማለት ከዚህ እንዲሆን አብሯቸው እንዲሆን እንደሚፈልጉ ተነግረዋለች። በዛ ላይ ደግሞ ስራም ያፌት ስራም እንድታግዘኝ ብሏለኝ አደል እንዲያጎት የሚሽት ሲላተኝ የኤፍራታም አዎ ስራ እንዲያግዘው ያፌት ይፈልገዋል ትለዋለች። እናትየውም እንግዲህ እሱም እኮ ድሮም የኛ ነገር አይሆንለትም ትላለች። እንግዲህ እናታቸውም ታዲያ እየተመላለስ ከአግዛቸው እንዲ ስትለው፣ አቤልም አይሆንም፣ ስለ ስራው ማታ ማታ ነው የሚያስረዳኝ ይላታል። ያው ቀን ስራ ስለሚበዛበት ነው ይላታል። እናትም እንግዲህ ይሁን እንግዲህ ትለዋለች። አቤልም ማታ ከስራ ሲገባ አገናኝሻለሁ እንድታመሰግኝው ይላታለኝ። እኔማ ከዚሁ ጠብቄው ሲመጣ የማናግረው ነገር ነበረኝ ትለዋለች። አቤልም እንግዲህ ያፌት እኮ አንዳንዴ አድሮም ሊመጣ ይችላል ስራ ስለሚበዛበት በጣም አምሽቶ ነው የሚመጣ ይላታለኝ። ለዚያ ነው ያጎት የምሽት አብሬያቸው እንድሆን እየጠየቀችኝ ይላታለናቱ። ኤፍራቶም እንግዲህ በአቤል ሁኔታ በጣም ተገርማ፣ እንዴት እንደዚህ ይላለኝ፣ ይህማ ጤነኛ አይደለም። ፈጣሪ ሆይ ትዕግስቱን ስጠኝ እያለች ነበረ። እንግዲህ የአቤል እናትም ታዲያ ስለ ልጅ ምን አስባችኋል? እኔ ኮ ሰርጉ ሁሉ ጥድፍት ጥድፍ ሲልብኝ እንደዛ መስሎኝ ነበረ ትላታለች። አሁን ግን ሳይ ምንም ነገር የለም የኔ ቆንጆ ልጅ እኮ በልጅነት ነው ስትላት፣ ኤፍራታም አዎ ልክ ነሽ ትላታለች። እናትም እንግዲህ እናንተ እኮ ማሳደግ አያቅታችሁ፣ ሌላው ልጅ እንግዲህ ልጅ በድሉ ያድጋል እያለ ይወልድ የለም እንዴ ትላታለች። የኔ ልጅ እንዳትሸወጂ ወንድ ልጅ ደጅ ደጁን፣ እሴት ልጅ ግን እድሜዋ ያልፋል እያለቻት ነበረ ያው በኋላ እንደይቆጭሽ ብዬ ነው ስትላት፣ ኤፍራታም እንግዲህ እሺ ያው ፈጣሪ ሲፈቅድ ይሆናል ብዬ ነው። እናትም እንግዲህ ያው እኔ የአቅሜን መክሬያለሁ፣ በሉ እንግዲህ እናንተ ታውቃላችሁ። በጣም ቆንጆ ቡና ነበር ያጠጣሽኝ። ኤፉም እሺ፣ ግን ለምን ምግብ ልስራና ለምን በልተው አይሄዱ ስትላተኝ፣ እናትም እንግዲህ ከቤት ያለውን ማሊ በላው ትላታለች። መቼም ሌላ ጊዜ መምጣት የቀርም የዛን ጊዜ ትሰሪልኛለች ብላተኝ ተነስታ ትሄዳለች። አቤልም ተከትሏት ይሄዳል። የዲያራ እናትም እንግዲህ ስልክ ደጋግማ ስትደውል ዲያራ አታነሳላትም ነበረ ከናኦል ጋር ሲነጋገሩ እንግዲህ ሰምታለች እና ናኦልም እንግዲህ አባቴን በወጣበት እንዲቀር ስላደረግሽ ነው ወይ የዚያ ልጅ የምትይኝ ሲል ዲያራ በር ላይ ቆማ ሰምታ ነበር። ና ማምነች እንዴ አባቴን የገደለችው ብላ አፏን በእጇ አፍና ነበረ። ቀስ ብላ ወታ የሄደችው። እናትም እንግዲህ ደጋግማ ስልክ ስትደውል ደናነኝ ከማለት ውጭ ልትመልስላት ስላልቻለች ለናታን ትደውልላትና ጠዋት ከዲያራ ጋር ተገናኝታችሁ ነበረ ወይ? ክላስም አልገባችም። አሁን ደግሞ በጣም መሽቷለኝ። ምናልባት ከአንተ ጋር ተገናኝታችሁ እንደሆነ ብዬ ነው። ወይስ አሁን ከአንተ ጋር ካለች ንገረኝ ምክንያቱም ከአንተ ጋር ብትሆንም አሁን በዚህ ሰዓት ከተጨነኩት በላይ አያስጨንቀኝም ስትለው ናታንም አልተገናኘንም ጭራሹ ስትለው ጧት ደው ተደዋውለን ነበረ ምናለች አለች ስትለውም እንዴት ነህ እንዴት ነሽ ብቻ ነው ይላታል አለኝ እና እንግዲህ እሷም እባክህን ደውልላትና ያለውን ነገር አሳውቀኝ ትለዋለች እሺ ብሎ ስልኩን ይዘጋል ከዛ እንግዲህ ናታንም ለዲያና ለዲያና ይደውልላታል ሲደውልላትም ታነሳለትና፣ ተደውልለታለች። ከዛ ያነሰዋለኝ ሲያነሰውም የሙዚቃ ድምጽ ሲሰማው አንቺ ጠጥተሽ ነው እንዴ ይላታለኝ። ከዛ ዲያናም ዲያናም እንግዲህ ጧት ስራ ምናም ስትላል ነበረ አሁን እንዴት ስትለው አንቺ ደግሞ ነግሬሽ የለ እንዲህ አትራጅኝም። አሁን የት ነው ያለሹ ልምጣና ልውሰድሽ ሲላተኝ ወደ ቤት መመለስ እንደማትፈልግ ግን ወደ ሱ ቤት የሚወስዳት ከሆነ ያለችበትን ቦታ እንደምትነግረው ትነግረዋለች። ወደ ቤት መሄድ አልፈልግም ትለዋለች። ናታንም መጥቼ ልውሰድሽ፣ እናትሽ በጣም ተጨንቃለች እያልኩሽ አይደለ እንዴት ሲላተኝ ዲያ ነው እንግዲህ በዚህ ሰዓት ከአንተ ውጭ ማንንም ማየት አልፈልግም ትለዋለች። ካልሆነ ጓደኞቹ ጋር ሂጅ አድራለው ስትለው ናታንም እንግዲህ ያለሽበትን ቴክስት አድርግልኝ እኔ መጥቼ ወስድሽ አለው ይላታል። ይህ በዚህ እንዳለ እንግዲህ ቤዛ ከናኦል ጋር ስልክ እያወራች እያለ ሉሊት ትመጣለች እና እያወራች የነበረ ምን ሆነ ነው? ድምጽ እኮ ትክክል አይደለም ስትል ወሬውን ስትሰማ ሉሊት እንግዲህ ግርግዳ ጋር ልጠፍብላ እየሰማቻት ነበረ። እና እንግዲህ ናውልም ለቤዛ ምን አገኘሽ ስትላተኝ እንግዲህ ቤዛም እንግዲህ ነገ ሄጄ ከተከራየችበት ቤት አጣራለው ትለዋለች። ናውልም ለምን በዚሁ አጋጣሚ ከከተማ ለምን ወጣ አንልም፣ ከዛ በዚውም እየደወልሽ ያለበትን ሁኔታ ታጣሪያለች ይላታል። ቤዛም እሺ ደስ ይለኛል ትላለች። እንግዲህ ዱሊትም እየሰማች እያለ ፄ ከፎቅ ስትወርጥ አንቺ ምን እያደረግሽ ነው ብላ ሉሊትን ታስደነግጣታለች። ከዛ ቤዛውም እንግዲህ ምን ሆናችሁ ነው ስትላተኝ እዚህ ተደብቃ የምታደርጊውን ሁሉ እያየች የነበረ ስትላተኝ ተያት እባክሽ ብላት ፎቅ ትሄዳለች። ከዛ እንግዲህ ሉሊትም አየሽ የቤቱ ባለቤት እንኳን ተያት ብላሻለች ትላለች። ከዛ ጺም እንግዲህ ቆይ ማደርግሽን አታቂም ስትላት ልትመረሽኝ ነቅቸብሻለሁ። አንቺ በላሽ አንቺ የሰራሽውን ምግብና መጠጥ እንደሆነ እንድቹ ንክች አላደርጋትም ትላታለች። ቤዛና ጺም እንግዲህ ታይዘው ፎቅ ይሄዳሉ። ያፌት ከስራ ሲመለስ አቤልን ሲያገኘው፣ አንተ ከዚህ ምን ታደርጋለህ? ጧት ነግሬሃል ነበረ እንዴ ከዚህ እንዳላገኝ ብዬ ሲለው፣ እንዴ ተስማሙ እንጂ እሷ አትሄድ ተቀመጥ፣ አንተ ሄድ ትሉኛላችሁ። ይላለኝ እንግዲህ ያፌትም፣ የኔ ንግስት ምን እያደረግሽ ነው ሲል ኤፍራታም፣ እፍ እንግዲህ ትላለች። በመሀል ስልክ ይደወልለታል። ስልኩን ያነሳና እንደወለችለት እንግዲህ እናቱ ነበረችን። ነው እንዴት ነህ? ደህና ነህ ሆይ ቤት መጥቼ ነበረ። እኔን ሳታማክሩኝ መውሰድ አቤልን እንደወሰዱ ስትነግረዋለች እኔን